ሰላም ሰላም እንዴት አላችሁ? ይሉ እያያ ነኝ ዛሬ በድጋሚ ተመልሻለሁኝ። ስመለስ ለናንተ ይሆናልና ይሻላል ብዬ ያሰብኩትን አንድ ሁለት መቶ ሀምሳ ካሬ ቆንጆ ቪላ ቤት ይዤላችሁ መጥቻለሁ። ይህም ቪላ ቤት በደንብ በጥልቀት በደንብ የማሳያችሁ የማስመለክታችሁ ይሆናል። የዋጋና የአካባቢ የሚኖርበትን ሁኔታም እንዲሁ የምነግራችሁ ይሆናል። ለቻናላችሁን አዲስ ከሆናችሁ ሰብስክራይብ በማድረግ ይጀመር። ላይክ ሼር ኮሜንት ይደረግ ለሁሉም ተደራሽ እንዲሆን ይህ እየተመለከታችሁ የምትገኙት 250 ካሬ ቪላ ቤት ነው ይህ ቪላ ቤት የሚገኘው አያት 72 አካባቢ ነው የሚገኘው በጣም ቆንጆ ዲዛይን ያለው ደስ የሚል ኢንቴሪየር ያለው ቆንጆ ቤት ነው ባለ 3 መኝታ ነው ኦልሞስት ሁሉም ቤድሩሞች ባዝሮም አላቸው ከዛ ውጭ ደግሞ ከኋላ ሰርቪስ አለው ሰፊ ሳሎን ያለው እንደምትመለከቱት ቆንጆ ሰፊ ሳሎን የናቹራል ላይት በደንብ የምታገኙበት ቤት ነው ከዛ ውጭ ከፊት ለፊት ደግሞ ኦፕን ኪችን ይሄንን የሚመስል ነገር አለው። ከዛ ግድግዳ ላይ እንደ ዲስፕሌይ ወይ ደሞ ሰፋ ያለ ቲቪ ሊያስቀምጥ የሚችል ቲቪ ስታንድ ነገር ተዘጋጅቶለታል። ሶ በግራም በቀኝም በሁለቱም ሳይድ መጠቀም ትችላላችሁ። ከላይ ሲሊንጉ በጣም ቆንጆ ነው። ላይቲንግ ሲስተሙን በደንብ ነው የተሰራው እንደምትመለከቱት ማለት ነው። ሶ ብዙ አይነት ላይቶች ናቸው ያሉት ኤልኢዲ ላይቶች። ከዛ ውጭ ደግሞ የሚንጠለጠሉ ብዙ አይነት ላይቶች ናቸው ያሉት። እዚህ ጋር ኮሪደሩ ሰፊ ነው። ለእንግዶቻችሁና ለራሳችሁ ሳሎ ላይ ለሚኖሩባቸው መታጠቢያ እዚ ጋ ይኖራል። ከዛ ውጭ ወደ ቤድሩም ስንገባም ለእያንዳንዱ መታጠቢያ ክላሶቹ ይኖሩታል፣ ባዝሮም ጨምሮ ማለት ነው። ከዛ ውጭ እዚ ጋ ማስተር ቤድሩም ነው። ማስተር ቤድሩም ላይ በቂ አልባሳትን መያዝ የሚችል አባወራና ለእማወራዋ አልባሳቶችን መያዝ የሚችል ሰፋ ያለ ቁም ሳጥን አለ። እሱን ታዩታላችሁ። ከዛ ውጭ በዚሁ በቁም ሳጥኑ በኩል አክሰስ የምታደርጉት ደግሞ ባዝሩም አለው። እሱንም ገብቻ ያሳያችኋለሁ። ማስተር ቤድሩሙ ሰፋ ያለ ነው እንደምትመለከቱት። ሰፊ ትልልቅ አልጋዎችን ማስቀመጥ የሚችል ሩም ነው፣ ሰፊ ነው። ከዛ ውጭ እዚህ ባዝሩም ላይ እንደምትመለከቱት ኦልሞስት ሁሉም በሚባል ደረጃ ተገጥሞለታል። እዚህ ጋር እንደ ጃኩዚ ሲስቲም ሁለቱም የሚያገለግል ደግሞ እዚህ ጋር ሰፋ ያለ ነገር ተገጥሞለታል። ከዛ ውጭ የዚህ ቤት ዋጋ የሚሸጥበትን ዋጋ ልንገራችሁ፣ 30 ሚሊዮን ነው የሚባለው። በደንብ ድርድር አለው። የሚጠራበት ዋጋ ግን 30 ሚሊዮን ነው። 250 ካሬ አያት 72 ሜን ሮድ ከዋናው መንገድ ኦልሞስት 100 ሜትር ነው የሚገባው። ሶ አንድ ግልባጭ ነው። በጣም ቅርብ ነው። ለመኖርያ ተመራጭ የሆነ አካባቢ ነው። ሶ ቤቱን ገብቼ እያሳያችሁ ነው የምገኘው። ባዝሩም ይሄንን ይመስላል። ወደ ሌሎችም ክላሶች እየገባሁ አሳያችኋለሁ። ከዛ ውጭ ሌሎች ተመሳሳይ ቤቶችም አሉ ከ30 ሚሊዮን የሚቀንሱ እስከ 20 ሚሊዮን የሚሸጡ 200 ካሬ 250 ካሬ ቤቶች ይኖራሉ፣ እንደየቤቱ እና እንደ መገኛ ቦታቸው የተለያየ ዋጋ ያላቸው ማለት ነው። ስለዚህ ምናልባት የመግዛት ሀሳብ ፍላጎት ካላችሁ ከዚህ የሚቀንሱ በርካታ ቤቶች ይኖራሉ። በ0946240037 ላይ ብትደውሉ ብዙ አማራጭ ቤቶችን የምታገኙ ይሆናል። በተመሳሳይ ትልልቅ ቤቶችንም አነስተኛ ቤቶችንም እንዲሁ የምታገኙ ነው የሚሆነው። ከዛ ውጪ የቤት ዋጋ በተመለከተ አሁን ላይ የቤት ዋጋ ጥሩ እየተነቃቀ ያለበት ነው። ገዥም ሻጭም በደንብ የተወሰነ እንቅስቃሴ የተጀመረበት ጊዜ ነው። ለሚቀጥሉት ሰኔ፣ ሐምሌ፣ ነሐሴ ደግሞ ጥሩ የሚሆንበት ታይም ነው ምክንያቱም መስከረም ላይ የባንክ ብድር ይጀምራል የሚል ጭምጭምታ አለ፣ ከጭምጭምታም የዘለለ ነገር ነው። ስለዚህ ቀጣይ ሴፕቴምበር ላይ የሚጀምር ከሆነ ደግሞ እንግዲህ የተወሰነ እንቅስቃሴ ይኖራል። አሁንም ያለው ሁኔታ ጥሩ የሚባል ነው። የመግዛት ሀሳብ ፍላጎት ካላችሁ፣ ይህም ቤት ብቻ አይደለም ቤት የመግዛት እቅድ ካላችሁ አሁን ላይ ተመራጭ የሆነ ጊዜ ነው። የተወሰነ ባንክ ከተንቀሳቀሰ ቤቶቹ እንደ በፊቱ ባይሆንም የተወሰነ እንቅስቃሴያቸው ከፍ ሊል ይችላል። ዋጋቸውንም በዛው ልክ ማደጉ አይቀርም። ስለዚህ የመግዛት ለመግዛት ትክክለኛው ጊዜ ይመስለኛል ባይጨምር በጣም ባይጨምር እንኳ ያን ያክል ቤቶችን እንደምትፈልጓቸው ገዢ ሲበዛ የምትፈልጓቸውን ቤቶች አማርጣችሁ ለመግዛት የምትቸገሩበት፣ ተደራድራችሁ ለማሳመንና ለማስቀነስ የምትቸገሩበት ጊዜ ይመጣል። ምክንያቱም ፈላጊው ብዙ ይሆናል። ስለዚህ ይሄ አፓርትመንት ሪል ስቴት አፓርትመንት ቤቶቹንም በተመለከተ እንደዚሁ። በነገራችሁ ላይ ሪል ስቴት ቤቶቹን ካሳንቺስ ላይ፣ ቦሌ ላይ እንዲሁም ደግሞ ወደ መስቀል ፍላወር ላይ ትልልቅ ሪል ስቴቶች አሉን እንደ ኤጀንት ሽያጮችን በኛ በእኛ በኩል ማከናወን ትችላላችሁ። ሰው መረጃም እንዲሁ ማግኘት ትችላላችሁ ብትደውሉልን ያለቁ ቤቶችንም እንዲሁ ደግሞ ፕሮግረስ ላይ ያሉ አድቫንስድ ከፍላችሁ እንደ ኢንቨስትመንት ብዙ የምታተርፉባቸው አይነት ቤቶችንም እንዲሁ የምንነግራችሁ ነው የሚሆኑ። በ0946240037 ላይ ብትደውሉ በደንብ ሰፋ ያለ መረጃ ስለ ሪልስቴትም ስለ ግለሰብ ቤቶችም የምታገኙ ነው የሚሆነው። ይህንን ቤት በደንብ እንዳያችሁት ባለሙሉ ተስፋ ነኝ። እዚህ ጋር ሰፋ ያለ ትራዲሽናል ኪችን ነበረው። ተጨማሪ ቤድሩሞች እዚህ ጋር ሁለት ቤድሩሞች አሉ። ከዛ ውጭ ላውንደሪ፣ ሰፋ ያለ ላውንደሪ ነበር። እዚህ ጋር ኮመን ባዝ ሩም፣ ውጭ ላይ ላሉት ይህንን መጠቀም ትችላላችሁ። ሶ ላውንደሪ እና ሁለት ሩሞች አሉት እዚህ ሰርቪስ ላይ ከዛ ውጭ እዚ ኮመን ባዝሩም አለ። እዚ ጋ አሁን ገብጨ ያሳያችሁ እዚ ጋ ተጨማሪ አለ። ዋናው ቤት ላይ ሶስት ምኝታ ቤቶች አሉ። እስከ ባዝሩማቸው ሰፊ ማስተር ቤድሩም አለው ዊዝ ባዝሩ ማለት ነው። ከዛ ውጭ ሳሎኑ በጣም ሰፊ ነው። 250 ካሬ ነው። የፊኒሺንግ ማቴሪያሎችን ጥራታቸውን እንደምታያቸው ጥሩ የሚባሉ አይነት እቃዎችን ተጠቅመው የሰሯቸው ቤቶች ናቸው። በአይናችሁ እንደምትመለከቱት ማለት ነው። ሰፋ ያለ ዚጋ ትራዲሽናል ኪችን አለ፣ ቅድም እያያችሁት ማለት ነው። ወደ ሳሎን ላይ በዚ ሳሎን በኩል ስንገባ ይህንን የሚመስል ደስ የሚል ሲሊንጉ ከፍ ያለ ቤቱ ደግሞ በጣም ቆንጆ ቤት ነው እና እንደምትመለከቱት ይህንን ይመስላል። የመሸጫ ዋጋው ወደ 30 ሚሊዮን ይላሉ። በደንብ ይደራደራሉ። እንዳልኳችሁ ብዙ አማራጭ ቪላ ቤቶችም ጂ ፕላስ 1 ጂ ፕላስ 2 ቤቶችንም እንዲሁ ታገኛላችሁ ብትደውሉ። ቀጣይ ሌላ የሪል ስቴት ቤቶችን ፕሮግረስ ላይ ያሉና 100% የተጠናቀቁ ቤቶችን ወደ እናንተ ይዤላችሁ እመጣለሁኝ። ባንክ ብድር ያለባቸው ባንክ ብድር ያላቸው 50% ከፍላችሁ 50 ፐርሰንቱን በካሽ የምትከፍሉበት 20 ፐርሰንት ከፍላችሁ 80 ፐርሰንቱን ወደ ባንክ የምትወስዱበት ብዙ አማራጭ ቤቶችን ይዤላችሁ እመጣለሁኝ። ለዛሬ ይህንን ቤት እንደዚህ ያሳዩችሁ። በቀጣይ ሌላ ቤት ይዤላችሁ እስከምመጣ ድረስ በቸር እንቆይ። ሰላም፣ ሰናይ ጊዜ።